ሁላችንም የምንማርበትና በህይወታችን ትልቅን ስንቅ ልንሰንቅበት የሚያስችለን የብርሃን ጉዞ ፕሮግራማችን ላይ ደርሰናል። በብርሃን ጉዞ እንግዲህ የተለያዩ እንግዶቻችንን እንጋብዛለን። ከነሱ ህይወት፣ ከነሱ ታሪክ፣ ካሳለፉት የህይወት መስመር ላይ ብዙ ትምህርቶችን እንቀስማለን። ለወደፊት ህይወታችንም እንግዲህ ስንቅ እንይዝበታለን። በዛሬው የብርሃን ጉዞ ፕሮግራማችን ወንድማችን የምናከብረው፣ ምንወደው ወንድማችን ሷሊ ሀስታጥቂ ጋር ያው ክፍል አንድ ቆይታ አድርገው ነበር። ከህታችን ማይዳ ጋር ክፍል ሁለት ደግሞ በዛሬው ፕሮግራማችን የሚቀርብ ይሆናል። ዛሬም እንግዲህ እንደባለፈው ቆንጆ ቆንጆ ተሞክሮዎችን ያካፍለናል። ወደ ብርሃን ጉዞ ፕሮግራማችን እናመራለን። ቡድና የተከበራችሁ ተመልካቾቻችን በባለፈው ሳምንት እንግዲህ ኡስታዝ ደራሲ የመድረክ አጋፋሪ ደራሲ ኡስታዝ ጋር የጀመርን ቆይታ አለን። ከእሳቸው የህይወት መስመር ከእሳቸው የብርሃን ጉዞ እኛ እንማር ዘንድ እኛ እናትርፍ ዘንድ እንሻ አላህ፣ ዛሬም ከባለፈው ሳምንት ቀጥለን ኡስታዝ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብሳቸዋለን። እንኳን ደህና መጣችሁ ኡስታዝ፣ አሰላሙ አለይኩም። በባለፈው ሳምንት ጋ ካደረግናቸው ወይም ገታ ካደረግናቸው ጥያቄዎቻችን ዛሬም ኢንሻላህ ቀጥለን ከእናንተ ጋር ጥሩ ቆይታ እናደርጋለን። ስለ ፍቃደኝነታችሁ ከልብ እናመሰግናለን። እንግዲህ ኡስታዝ ከሰዎች ጋር ያላችሁ መልካም ግንኙነት፣ ሰዎችን መረዳት፣ በአቅማቸው ልክ ለእነሱ መጨነቅ፣ ሀጃዎችን በመፈጸም እኔም በግሌ አውቃቸዋለሁ እና እሱ ነገር እስከ የት ዳበረ? አሁን እሱ የሚባል ነገር አለ አደለ? አርአያ የምታደርጊያቸው ብዙ ሰዎች አሉ እንዳልሽው። ያደርገኝ እኔ እንደዛ አልረዳውም ራሴን፣ ግን ምን አለመሰለሽ ጭምትነቴ ያደግኩበት አስተዳደግ፣ ከዛ በኋላ ደግሞ መጥቼ እዚህ የተማርኩት ትምህርት የጎላ ሚና አላቸው። ከሰው ጋር ለመግባባት እኔ ሰሪዑር ልብ እና ሰሪዑር ሪ የሚባል አይነት ሰው ነኝ። ለንዴትም ለመብረድም ቅርብ ነኝ እና ይሄ ነገር ሰው ላይ ቂም እንዲይዛ ያደረገኝም ያስቀየመኝን ሰው በተናደድኩ ሰዓት አላገኘው እንጂ ከተናደድኩ ከበረደልኝ በኋላ እንደ ምን እንዳጣላን ረሰዋሉ እና ሁሉም ነገር ላይ የአባቴ እጅ አለበት፣ የእናቴ እጅ አለበት። ሞር አባቴ የሰራቸው እያንዳንዱ ስራዎች በልጅነቴ እኔ ስለማስታውሳቸው፣ ይህም ባህሪ ከየት አመጣሁ ብትይ ከዚህ ነው ያመጣሁት። ከዚህኛው የአባቴ ሕይወት ክፍል ተምሬው ነው ብዙ መሰናከል ያለፈ ሰው ስለሆነ ማለት ነው። እና እንደዛ ነው ከቤተሰብ የምትወርሸዋለ ሞር ደግሞ ከመድረሳ የምትወስጂ ሰው በጣም ደጋግ ያላህ ሰዎች ያሉበት ግቢ ነበር እና አልፎ አልፎ ብቅ ብቅ የሚሉ ደግሞ ጨረቆች ነበሩ። ስነ ምግባራቸው በጣም ልብ የሚሰውር ነሸጣሪቅን ይመስል እና እነዚህ ሰዎች እያንዳንዱ እንቅስቃሴያቸው ምግብ ነበር። እነሱን ለመምሰል ካልጠርሽ ምኑን ሰው ሆንሽ? የሰው በጎነት፣ የሰው ማንነት፣ የሰው ጥሩ ነገር ካላስቀናሽ ዋጋ የለውም። እና ቤተሰብና መድረሳ ወይም መርከዝ ለዚህ በጣም የጎላ ሚና አላቸው። እንደዛ ነው ሆነ። አልሐምዱሊላህ ማሻላህ። እንግዲህ ግጥም አለ፣ ድርሰት አለ፣ የትልቁ ሰው አሞጋሽነት አለ፣ የመድረክ አጋፋሪነቱ አለ። ብዙ ነገር አለና ምንጩ ያው አይጠፋም። እንደው ባንደበታቸው ይሄ ይሄ ነገር አገዘኝ፣ ለግጥሙ ይሄ ነው፣ ለድርሰቱም ይሄ ነው ለድምፁ ደሞ መረዋ የሆነ ድምፅ ማይቆራረጥ ማይጎረብጥ አለና እነሱ ከየት መነጩ? እንዲው ሁሉም ያላህ ተውፊቅ ነው ቢባል ይሻላል። ግን ምን አለ ጥረትም ስለሚኖር አዎ፣ እንትን ነው መርከዝ ከገባው በኋላ እንትን የተቀየረ ምልከታይም ሙሉ ነገር ነው የተቀየረው። አመት ምናምን ቆየሁ አደለም። ከዛ በኋላ ነገራቶችን የማይበት መንገድ ተቀየረ። ውጭ ያለው እና ውስጥ ያለው ይባላል፣ ሁለት ዓለም ነው። በዛን ጊዜ እኛ የምንረዳው ነገር ምንድን ነው? እኛ ግቢ ውስጥ ያለን ልጆች ስለማንወጣ ጁምዓ ብቻ ነው የምንወጣው። እና ዓለም ለሁለት እንከፍላታለን መርከዝ ውስጥና ከመርከዝ ውጭ። እና ከመርከዝ ውጭ ያለውን ዓለም በጣም ከቢስ የተረገመ አድርገን ነው የምናየው። ማንጓጓለት አንጓጓለትን በቃ እዛች ውስጥ ያለች እንትን ኮቾሮዎች፣ ብስኩት፣ ካፑቺኖ፣ ዳቦ ውስጥ ከተን በውሃ በስብሰን የምንበላባትን ህይወት በጣም ነበር የምንወዳት ውጭ ያለው ነገር በጣም ለእኛ ከባድ ነበር እና ምልከታዊ ሁላ ተቀየረ እና ከዲን ጋር እንዳለያ ሆኝ የተሳሰርኩ ማለት ነው። ያ ነው ትልቁ ሞገሱ የዚህ ቤት የመርከዝ ትልቁ ሞገሱ ምን መሰለሽ፣ በተአምር ራስሽን ከእስልምና ገር ወይም ከዲናዊ ኤሪያ አርቀሽ እንዳትኖር ያደርጎ ያብትሻል ቋጥሮናል ናል በቃ እና አሁን በየትኛው መስፈርት ከዲናዊ መንፈስ መውጣት አንችልም እኛ እና ያንን ሲያደርግ ይበልጥ አሁን በዲኑ ላይ የራሴን እንትን ለማስተላ ለማሳረፍ የትኛው ሙያ ነው የሚጠቅመኝ የሚለውን ነገር ማሰብ ጀመርኩ ማለት ነው። እና አርኮ ተተወ። ጆርናሊዝሙ ቀጠለ። ከዛ በኋላ ስነ ጽሁፉ ሞር እንትን ይል ነበረ። በሰዓቱ ፀሐፊዎች አልነበሩንም በቂ ፀሐፊዎች፣ ገጣሚዎች አልነበሩንም። በየመድረኩ ላይ ግጥሞች ሲነበነጉ እንሰማለን፣ ግን በኛ በኩል ያንን ቦታ ሊሸፍን የሚችል ሰው የለም እና ይሄ ቁጭት እንትን አደረገኝ። ሰበብ እየፈለግኩ ነበር። ግጥም ምጽፎ ይዛ ዶክተር መጥቶ ሲባል እንኳን ደህና መጡ የእኛሸ ዶክተር ምናምን የሚል ግጥም ጽፋለው። እገሌ ሻህ አብደልሀይ ከሐጅ መጡ ሲባል ከሐጅ ስለመጡ ደስ ብሎናል የሚል በመንዙማ ማለት ነው። ግጥሙን ጽፈው እና ሐሙስ ሀድራ ነበረ እዛ ላይ ማቀንቀን ነው። ስነ ጽሁፉን ንባብ ላይ የተወሰኑ እያነበኩ እያነበኩ ስመጣ ይሄ ነገር እኔ ላይ የሆነ ተጽዕኖ ከፈጠረ ኢዝላሚክ የሆነ ነገር ቢጻፍ የሕዝቡ ላይ ተጽዕኖ ይፈጥራል ማለት ነው የሚል እንትን አልኩኝ እና እሱንም ለማጎልበት መጣር ጀመርኩኝ እና የአማራ ቤተሰብ ስለሆንኩኝ ቋንቋው አልከበደኝም። ነገራቶችን ለመረዳት አባቴም ጎበዝ ነው። የከበደኝን እንትን እጠይቀዋለሁ እና የተያያዙ ነገራቶች ናቸው። ልጅ ያለው እኛ ቤት ቴሌቪዥን ሲገዛ ቴሌቪዥናችን ጫፍ ላይ መልቲ ሲስተም የምትል ጽሁፍ ነበረች። ግሎሪ ይባላል ቴሌቪዥኑ። እና ምን ማለት ነው መልቲ ሲስተም እየጠየኩት፣ ፋዘር መልቲ ሲስተም ማለት ሁሉንም የሚያጫውት ማለት ነው፣ ሁለገብ ማለት ነው አለ። እና ኢማጂን መቼ የትኛውን ነገር እንደሚናገር ብዬሻለሁ አይደለ። ይሄ አሁን ቀልቤ ላይ የሆነ ነገር ለመትከል የተዘጋጅሁበት ጊዜ ነው ማለት ነው። ፈልጌ አይደል የጠየኩት? ስለዚህ እዛ ጋር የሚነገረኝ ነገር ልቤ ላይ ቦታ አለው ማለት ነው። እና ተናገረ በቃ ሁሉንም የሚያጫውት ማለት ነው ሲለኝ እኔም ሁሉንም የሚያጫውት ሰው መሆን ነው የምፈልገው። ለሁሉም የገራ ሰው መሆን ነው የምፈልገው እና ተያያዥ ነገሮች ናቸው እነዚህ ድርሰቱ፣ ግጥሙ፣ መድሑ አንድ አካባቢ እኮ ነው የተለያየ ሙያ ነው ግን አንድ አካባቢ ነው እና ለዛ ብዙም አልከበደኝም ግን አንድ አካባቢ ሆኖ እርስ በራሱ የሚደጋገፍ መጽሐፍ ገጣሚ ጋር አልሄድም እኔ ለምሳሌ መጽሐፍ የጸፍኩ መጅኑን ላይላ ላይ የተወሰኑ ግጥሞች ሰላሳ አርባ ግጥሞች አሉ። ራሴ እየገጠምኳቸው ከአረብኛ ወደ አማርኛ አይዲያውን ተርጉሜ ሀሳቡን አማርኛ ለዛ አልብሼ እንትናልኩት ማለት ነው። ኖርማል ደራሲ ብቻ በሆን፣ ስነ ጽሁፉ ብቻ ቢሆን ገጣሚ ፍለጋ ልዞር ነበር ማለት ነው። ስለዚህ ኢንዲፐንደንት ለመሆን እነዚህ ነገራቶች ግጥም ጽፌ መንዙማ የሚልልኝ ማዲህ አልፈልግም ራሴ ይለዋሉ። እንደዛ ነው አላደለ? ተያያዥነታቸው ሞር ሁሉም አንድ ነገር ነው የሚከድሙት። ዲንን ለመከደም ነው፣ ወይም የዝለሜ ካርቱን የቻልኩትን ለማድረግ ነው አደለ? ስለዚህ ያለ ገደብ በቃ ራስ መስጠት ነዋ። እንደዛ ነው የሆነው። ስለዚህ ከዚህም በኋላ የምንጠብቃቸው ዘርፎች አሉ ማለት ነው እንሻላ አዎ ለዲኑ ይጠቅማል አይደለ? ለዚህ ላለንበት ሁኔታ እና ለምንሰራው ቃል ለገባንለት ዓላማ ይደጉማል እስከተባለ ድረስ ከመማር አንወገድም። እንሻአላህ አላህ ያሳካላችሁ። ሁላችንም የልጅነት መዳረሻ ህልማችን አለ። በቃ በወጣትነት ይሄ እናሳካለሁኝ ከዛም ግቢ ይሄ ነው ብለን እንጓዛለን። ጉዞዎችን እና የልጅነት ህልማችሁ ምን ላይ ነገሰ? ምን ላይስ አገኛችሁ እራሳችሁን አዎ እንዳልኩሽ ነው። የሆነ ሰዓት ላይ ወቴ ታጠፋ አላልኩሽም? ልጅ የሆነ ስናስብ ትልቅ ነገር ነው የምናስበው። እና ሶስት ጓደኛ ማቾች ነበረ፣ አንድ ምዕራፍ ዳዊት የሚባሉ ጓደኞች ነበሩ፣ አብሮ አደጎች ማለት ነው። እና ሶስታችንም አርክ መማር ነበር የምንፈልገው። እና በሚደንቅ ሁኔታ ሶስታችንም አርክ ተምረን እንደ ሆሊውድ አይነት በጣም ኢትዮጵያን ለዓለም ማስጠራት የሚችል ግዙፍ መስራት ነበረ ህልማችን የምናወራው ማለት ነው። እና ዳዊት ብቻ አሁን በአርክ ተመርቆ ስራውን እየሰራ ነው ደርሶ ማለት ነው። ሁለታችን በሌላ በሌላ ያኛውም ነጋዴ የሆነ እኔም ወደዚህ ገባሁኝ እና ህልማችን ተቀጨ። ባይሆን ግን መድረሳ መርከዝ ከገባው በኋላ በቃ በህይወቴ አጭር ህይወት ነው ያለን። እንደነ አድና ሰሙድ የሚያመጻድቅ እድሜ የለንም። እና የሆነ ቁም ነገር ሰርተንበት ልጅ የሚያኮራ ትልቁ ሰውትቶ ትቶ ሊሄድ የሚችለው ነገር ልጅ ነው። ቆንጆ ጭንቅላት ያለው ብዙ መስራት የሚችል ልጅና እሱን ደግሞ አኩርሶ የሚያበረታታ ቆንጆ ስራ ሰርቶ ማለፍ ነው ዓላማ ያሁን። ስለዚህ እኔ ዓላማ ውስጥ ነው ያለሁት። ያንን ዓላማ ለማሳካት ጥረት ላይ ነው ያለሁት። ግቤ ላይ ደርሻለሁ አልደረስኩም የምልበት ሳይሆን ያ ነገር እየተሰራበት ሁኔታ ነው ያለው። ስለዚህ የልጅነት ቢኖርም ግን ጥሩ ነገር ላይ አልፏል። ማያስቆጭ ላይ ለሰዎችም የእድሜ ዘመን ደስታ መገኛ ቦታ ላይ አልፏል። ማሻአላህ በዚህ ዘመን ያው ሶስት መጽሐፎች ተበርክተውልናል። ከሌሎቹ በጎላ መልኩ ደግሞ መጅኑኑ ለይላ ከብዙ ሰው ጋር ያስተዋወቃችሁ ብዙዎች እንደዚህ አይነት በዚህ ዘመን ፍቅር አለ እን ማለት ይሄ ተጽፎ ለህዝብ ይበረክታል እንዴ? እንደዚህ እውነተኛ ታሪክ፣ እውነተኛ ፍቅር፣ መስዋዕትነት በተለይ ደግሞ እስልምናችን ላይ አለ ወይ ብለው እንዳስቡ ሁሉ ያደረገ ብዙዎችንም ያስለቀሰ ያስተማረ መጽሐፍ ነው እና ይህንን ለመጻፍ ያነሳሳችሁ ለምንድን ነው? በዚህ ዘመን ብዙ ነገሮች አሉ በእርግጥ የሰው ልጅ አሁን ላይ እያጠፉ ያሉ ወጣትነትን እየቀጠፉ ያሉ እምነትን እያበላሹ ያሉ ነገሮች እያሉ ፍቅር ላይ ለምን? ቆንጆ ጥያቄ ነው ይሄ አሁን ለምን የሚለው ጥያቄ። ይህንን መልስ ለመመለስ ነው መጽሐፉ የተጻፈው። ለምን ፍቅር ላይ የሚለው እንዲህ ስንት ርዕሰ ጉዳይ ብዙ የሰደበኝ ሰው አለ በነገሮች ላይ ኤቨን ሬዲዮ ጣቢያ ላይ ኢንተርቪው ስለመጽሐፉ እየተደረግኩኝ ሌላኛው እንግዳ ቆንጆ አድርጎ አጥረግርጎኛል። እንዴ ስንት አለል በይት እያለ የአለል በይት ታሪክ እያለ አንድ እብድ ታሪክ ታወራልናለ? ኧረ ሾዎቹ መጽሐፉን አንብቡትና ከዛ ትሰድቡኝ ያላችሁ ወይ፣ ፍንክች ሰውየው ሊለቀኝ ነው። እና እውነት ነው፣ ከሩቅ ሲታይ እውነት ነው። እንዴ ስንት ርዕሰ ጉዳይ አለ ስንት ለህዝቡ ሊጠቅም የሚችል እንደ ማህበረሰብ የሆነ ምርታ መፍጠር የሚችል ጉዳይ እያለ ከአንድ ብድ መከተል ምንድን ነው ሊያስብል ይችላል። ቆንጆ ነው። ይሄንን ጥያቄ መመለስ ነው የተፈለገው። ይሄ ነገር ተራ ነገር ነው፣ ወደዚህ ያስገባኝ ይሄ ነው ባልለም፣ ምን አለ መሰለሽ እኔ መቶ ርዕሶች አሉኝ። መቶ መጽሐፎች እጽፋለሁ፣ እንሻላ አላህ እድሜና ጤና ይስጠኝ። እነዚህ መቶ ርዕሶች ታሪክ እንዲቀይሩ እፈልጋለሁ፣ ወይንም ያልተነኩ ርዕሶች ያልተነሱ ሀሳቦች የሚነሱባቸው ቆንጆ ጥናት የተደረገባቸው እንዲሆን እፈልጋለሁ። እና ለምሳሌ አዳ የሚባል ነገር ኢትዮጵያ ላይ ታቂያለሽ አይደለም። ይሄ አዳ ነው ይባላል። ሀገራችን ላይ በተለይ አንቺና እኔ ወደ አማራ ክልል ያለ ነው በደንብ እናውቀዋለን። ይሄንን ጉዳይ ኢንኬዝ ነገርየው ተራ ሊመስለል ይችላል እንጂ በጣም ጥልቅ መሰረት ያለው ጉዳይ ነው። አንዳንዴ ከጥንቆላ ጋር የሚያያይዘው ሰው አለ ኖ ግን ሁሉም አይደለም። በእርግጥ ግን ብዙ ጊዜ አሁን ጫማ ተገልብጦ ሲያዩ ደስ አይላቸውም። አባቶቻችን ማታ ትኩስ አትድፉ፣ ፊት ለፊት አትርጩ ትላለች እናታችን። ማታ ቤት አይጠረግም፣ እንደዚህ ማታ ጥፍር አይቆረጥም ምናምን አይደለም። እነዚህ አደቶች ናቸው አዳ ተብለው ነው የተነገሩልኝ። ረጅም ጥናት እያደረግኩኝ ነው እና ጊዜ ሲደርስ እድሜ ሲደርስ ያንን በአግባቡ ተረድቼዋለሁ ብዬ ሳስብ እጽፎዋለሁ። አንዱ ርዕስ ይሄ ነው። ለምሳሌ ሁሉም ስር መሰረት ስላለው ስላገኘሁበት ነው። የሚደንቅ የሚደንቅ ኢስላሚክ የሆነ መነሻ አለው ጉዳዩ። ከዛ በኋላ ደግሞ የተደጋጋሚ ልምድን ተጅሩባን መሰረት ያደረጉ አስተምህሮቶች ናቸው እነዚህ። ሁሉም ማለት ያደለም። አንዳንድ እኩ ዋህሎች ሊኖሩ ይችላሉ ግን አብዛኛዎቹ ሙስሊም ቤቶች ውስጥ የምናያቸው ነገሮች እንደዛ ናቸው። እና እንደዚህ አይነት ያልታዩ ግን ለማህበረሰቡ በጎ የሆኑ ነገራቶች መቶ ርዕሶች አሉኝ። ከነዚያ ውስጥ አንዱ ፍቅር ነበር። ፍቅር ምንድን ነው? ያለ ፍቅር ሰው ሊኖር አይችልም። ፍቅር የግድ ነው ማለት ህይወትሽን አንቺ ለመኖር ወደሽ ሳይሆን በግድሽ ትወጃለሽ፣ ታፈቅር ያለሽ እና ይሄ ነገር እስልምና እንዴት ያየዋል ነው ተዋደዱ ነው የሚለው እስከየት ድረስ ነው ተዋደዱ የሚለው? እስልምና እና በፍቅር የታበተ ሃይማኖት ነው። እኛ አላህን እንድንወድ ታዘናል። መልእክተኛው እንድንወድ ታዘናል። አካቢሮችን እንድንወድ ታዘናል። ምን ማለት ነው ይሄ? ባበት ተሰውፍ መሐባ የሚባል ባብ አለ። ሱፊዝም ላይ ያ መሐባ ምንድን ነው ምንድን ነው እንደዚህ ይሄ ሁላ ህዝብ የሚዋትተው ወዶታለሁ ነብዬ፣ እንትን ልሃለሁ ነብዬ እየተባለ ይነገራል። አይደለ ምንድ ነው የሚስጥሩን መረዳት አለብን። እና ሚስጥር ሲጨለፍ ደግሞ ምሳሌ ያስፈልጋል፣ ስለ አንድ ነገር ለማውራት እኔ መጀመሪያ ላይ የአንተራብኑ ሸዳድን ታሪክ ለመጽሐፍ ነበር የፈለጉት። ብዙ አፍቃሪዎች አሉ በነገሮች ላይ አረብ ላይ መጅኑን ሉብና የሚባል ሰው እያለ ሌላ መጅኑን የሚባል አለ። አሁን ካጠቀስ ነው ከቀይስ ውጭ ንምሩ ቀይስ፣ ፍቅር የሚገርም ነው በጃሂልያ ጊዜ የነበረው እኔ በዋናነት አንተራ ብኑ ሸዳድ የሚባል አንድ ኢትዮጵያዊ አረብ አለ። እናቱ ኢትዮጵያዊት ናት፣ ባሪያ ነበረች። ሰይዱ የአካባቢው አለቃ ነው፣ ወለደባት አንተራን። ይሄ ልጅ ምን አይነት የሚደንቅ ህይወት ያለው ሰው መሰለሽ? አንተራ ብኑ ሸዳድ ማለት ፍቅረኛ አለችው፣ ያጎቱ ልጅ። በአባቱ በኩል የመሳፍንት ልጅ ያፈቅራል፣ እሷም ታፈቅረው እና እነሱ ለባሪያ ለጥቁር ልጅ አንሰጥም ብለው ያንትን ይሉበታል፣ ያንቋሽሹታል። ምናምን የሚደንቅ ታሪክ ነው። እና እሱን ገና ልቤ ገና አልደረሰም ብዬ ነው ያዘገየሁት። እና ግን በቦታው ሰዓቱ መሆን ስለነበረበት መጅ ሌላ ተጻፈ። ታርጌቱ ስለ ፍቅር መረዳት ነው። ይሄ ሰውዬ ፍቅርን የኖረ ሰው ነው። እውነተኛ ፍቅር ነው፣ ልቦ ወለድ አደለም በእውነት ኖሮ ያለፈ ሰው ነው። በኡመውያ ስርወ መንግስት ኡመያድ ማለት ይሄ አረብ ከዘላንነት ተነስቶ በነቢዩ በረከት ሩም እና ፋርስን ማንቀጥቀጥ የቻለበት ዘመን ነው እና ትልቅ የአብዮት ዘመን ላይ አንዲት ሴት መከተል ለአንድ ወጣት በጣም አሳፋሪ ነገር ነበረ። ያንን ነገር አለፈው። ገባሽ? ይሄ ሰውዬ አልተሳቀቀም ሞተበት ነገር እየው ደሙ ደመከልብ እንዲሆን አብዱልመሊክ ብን መርዋን ወሰነበት ምናምን ብዙ አለፈና ፍቅረን ኑሮ የሞተ ሰው ነው። ሕርማን ያጋጠመው ሰው ነው። የተከለከለ ሰው ነው። ወዶ የሚወደውን ነገር ያጣ ሰው ነው። ገብቶሻል? ነቢዩን ወዶ ማጣት ምን ማለት እንደሆነ መረዳት ከፈለግሽ የዚህን ሰውዬ ነገር መከተል ያስፈልጋል። መሬት ላይ የተከሰተ ተጅሩባ ነው። ኡኽራ ላይ አናቀውም። ገና ገይብያት ነው አደለም። ከቀብር በኋላ ያለውን ነገር ሙዓየና አላደረግንም። የትኛው ሰውዬ ነቢዩን አገኛቸው፣ የትኛው አጣቸው የሚለውን ነገር አናቀው። ግን ማጣት ምን ማለት እንደሆነ ከቀይስ እይና፣ ከሞትኩ በኋላ ነቢዩን አተህ አፈር እንዳትበላ አሁን የሚገባህን ነገር አድርግ ነው። አላህ ቀሰስ እንቀሰስ ባሃለን ይላቸዋል ነቢዩ። ታሪክን እንነግርሃለን። ጤንጅ ተራ ነገር አይደለም እኮ እንዲህ የነቢዩላህ ዩሱፍን አንድ ሙሉ ምዕራፍ ለነብዩ መተረክ ምን ማለት ነው? ፋይዳ ስላለው ነው። ከታሪኮች ተምረን እኛ የራሳችንን ሕይወት እንድናበጅ ነው። እና መጽሐፉ ላይ በደንብ ገልጬዋለሁ ለምን እንደጻፍኩት በዋናነት ምንድን ነው ፍቅር የሚለው ትርጉሙ ምን እንደሆነ ሰው እንዲገነዘብ ነው። ለፍቅር መስዋዕትነት ሲከፈልለት እንዴት እንደሆነ ለመናገር ነው። ከቀይስ ፍቅር የሰሃበቶች ፍቅር ይለያል፣ ይበልጣል፣ የሚገናኝ አይደለም። ሰሃባ ለነቢዩ ሰለላሁ ዐለይሂ ወሰለም የነበረው ፍቅር ይለያል። ግን እኛ ለእኛ ደግሞ በሚገራልን አለ፣ አይደለ ፍቅርን ለመረዳት ያው የተቃራኒ ፆታ ፍቅር ስለሆነ እንደዛ ነው። አሁን ነቢዩን እናፍቃለሁ የሚል ሰው እንደ ቀይስ ካልሆነ ሙዳ ያዝ በራሱ ላይ የሰው ልጅ ራሱን ሲዋሽ በጣም ነው የሚያስጣል። እንደዛ መሆን መቻል አለበት፣ መጅኑኑ እንደሆነው ሊሆን ይገባል። እውነተኛ ፍቅር የሚባለው እንደዛ ነው። እየተሰደበ እየተተቸ፣ እንደ ሌላ ግብታ የሚከተል ሰውዬ፣ የሚያሳምመውን ነገር የሚጠይቅ እንደዛ ነው። ወዳጁን ሰው መግደል ዙልም ይመስላል ሁክሙ አሉ አይደለ ነቢዩን ሲወደድ እንደዛ ነው። እና ለነቢዩ ያለንን መሐባ ቅያስ እንድናደርግበት ነው ይህ ታሪክ በዋናነት የተጻፈ እንደ መጅኑን እስካልሆንክ ድረስ ይላል አንድ ቦታ ላይ። አዎ በጭራሽ ነቢዩን ወዳለሁ እንዳትል እንደዛ ነው የሚኮነው ነው። ሰሓበተል ኪራም አቡበክር ኒ ሲዲቅ ነቢዩን ወደው ምን እንዳሳለፉ እናቃለን። ሌሎቹ አስሓቦች ወደው ፍቅርን ኖረው አልፈውታል። እኛ ያ የዘመን ጉዳይ ገድቦን ማድረግ ባንችል ባንጌት ማንችል እዚህ ሆነን ያንን ለመ እንትን ለማለት ያንን ለመድረስ ቢያንስ መጣር አለብን። ለአንድ ተራ ሴት ይህን ያክል መስዋዕትነት ከተከፈለ ለድስላም የታላቁ ሰው ስብናላ ትልቅ ነገር ነው። እና ያው የተነሳችሁበት አላማ ግልጽ ሆነ። አሁን ላይ ያነበበም ያላነበበም ያላነበበም ተረድቶታል ብዬ አስባለሁ። ሆነ ይህ መጽሐፍ ማህበረሰቡ ዘንድ ከደረሰ በኋላ አዎንታዊ ለውጥ አምጥቷል ብላችሁ ታስባላችሁ? በእናንተ በኩልስ ይህ መጽሐፍ በማንበቤ እኮ እንደዚህ ሆንኩኝ ብሎ ለእናንተ የመልስ ምት የሰጠ አጋጠማቸው? እንደው እንደ ጨዋታ አንድ ሰው ደውሎልኝ ምን አለኝ መሰለሽ፣ ሰላሳ መጽሐፍ ገዛና እሱ አሁን እኔን ማገዙ ነው። መጅኑኑ እኔን ማገዙ ነው። እኔን ለማገዝ ብሎ ነው ለማበረታታት እና ጊፍት ይሰጣል ለሰዎች ባገኘውእና እና እንደ አጋጣሚ ሆኖ ለ በርከት ያለውን ለሴቶች ነው የሰጠው እና የፍቅር ጥያቄ የመሰላቸው ሴቶቹ እና እንዴት አደረክ እያሉ መደወል ጀመሩ ብሎኛል እና ተጽዕኖ ከዚህ ይጀምራል ብዙ ነገራቶች አሉ እ አሁን ለውጥ ፈጥሯል ማለት አልፈልግም እንደኔ ግን እንሻአላ እለት በእለት የሚፈጥረው ነገር ይኖራል፣ የሚያስረዳው ነገር ይኖራል፣ ያነበበ ሰው የሚረዳው ልቡ ላይ የሚያስቀምጠው ነገር ይኖራል። እና እንደ ህዝብ ህዝቡ ነው የሚወስነው ይህንን ነገር በዚህ በዚህ ጉዳይ ላይ ጠቅሞኛል የሚለውን። በኔ በኩል ግን የሰራሁትን ስራ ሰርቻ አለው እና ፍርዱ ለህዝቡ ይተው ጥሩ አቀባበል ግን ነበረው ማሻአላህ በተለይ ወጣቶች ከዚህ መጽሐፍ እንደወስዱት የተፈለገው ነገር አለ አይደለም ያ የየትኛው የህይወት ገጽ ነው ወጣቶች በደንብ ትኩረት አድርገው እንደ ነቢያችን ያስቀመጥነው መንገድ አለ ወደድኩ ካል ከሱ በላይ እድም መስዋዕትነት እንድትከፍል ይገባል ነው ትልቁ መልዕክትና ያንን የመጅኑሩ ላይላን በአሁን ላይ ባለው ህይወታቸው እንደወስዱ የተፈለገ ህይወት ገጹ ፓርቱ የትኛው ክፍል ነው አሁን ላይስ ወጣቶች በተለይ እንወድሻለን ወድሃለሁ ለሚሉት በሐላል መንገድ ልንተገናኙት ወይም ደግሞ ሐላሉ ሳይደርሱ አለ እንደዚህ አይነት ሁኔታዎች እና እነሱ የእውነት መስዋዕትነት መክፈል ይችላሉ። ከቻሉ በመመልኩ ነው መሆን ያለበት። የቱን ያክል ድንበር መጠበቅ አለበት? መጅምኑ እኮ ምን ሆኗል? ቀይስ ራሱን ባልሆነ መንገድ ለመልካል ብስከ መባል ድረስ ደርሷል፣ አይደለም ይሄ መስዋዕትነት። በመመልኩ መከፈል አለበት። ከተከፈለስ ምን መሰ አሁን እኔ ዚህ ጋር ምነግርሽ እኔ የተረዳሁትን ነው ከዚህ ሰውዬ ህይወት። ይህ ሰውዬ የተለያዩ ህይወት ገጽ አለውና፣ ሰው ከእያንዳንዱ የሆነ የሚወስደው ነገር አለ። እሱ ብቻ ሳይሆን ለይላ አልአሚርያ ራሷ የኖረችው በጣም ካስ የሆነ ህይወት አለ እኮ አግብታ፣ ልቧ ሌላ ቦታ ግን እዚህ ጋር ደግ ባል፣ የማይበደል ጥለውት የማይሄዱ አይነት ባል ስቃይ እኮ ነው። ቀድሞ የሞተችው ለዛ ኮ ነው። ጉበቷ ኮ ፈነዳ። ምንድነው ይሄ? ወርድ የሚባል ሰው ያገባችው ሰው በጣም በጎ ሰው ነው፣ መልካም ሰው ነው። እና ይረዳታል፣ ይንከባከባታል፣ ስሜቷን ያውቀዋል። እንዴት አድርጋ ይሄን ሰው ታስቀይም? ብዙ ጊዜ ልጥላው ልትሄድ አስባ ነበር ይቺ ሴት፣ ወደ ቀይ ስልትሮጥ፣ ግን ወርድስ ይወደኛል፣ እንዴት አድርግ ይበድለዋለሁ። ያ ሰውዬም ደግሞ በረሃ ለበረሃ እየዞረ ነው ከምን ትሁን እቺ ልጅ በቃ ቀድማ ወደቀች። እና ይቺ ልጅ ምን አይነት ህይወት እንደኖረች ማሰብ ከባድ ነው። እና ይሄ አንድ ትምህርት ይሰጣል። ሁለተኛ ነገር አንድ እዛ ላይ የተረዳሁት ነገር የሴት ልጅ ተጽዕኖ ነው። ሴት ልጅ የፈለገ ጥራዝ ነጠቅ ብትሆን፣ መረን ዘለል ብትሆን መጨረሻ ከወላጆቿ ሀሳብ አትወጣም የፈለገ ነገር ቢሆን አባቷን ነው የምትሰማው። ሺህ ጊዜ ብታፈቅርህ አንድ ወንድ ብታፈቅረው ምን ብትለው፣ ምን ብትለው አባቷን ኖ ካለ ኖ ነው እና ሌላ ሰው ካመጣ መሄድ ነው። ይሄ ለአባት የሚከፈል የሴትን ልጅ ትልቅ ስብዕና የሚያሳይ መልካም ባህሪ ነው። እና አንደኛ ወንዶች ሴቶችን ከወላጆቻቸው ጋር ለማጣላት አትሞክሩ ነው። ሁለተኛ ሺህ ብትንፈራገጡ በዚህ ዘመን አባቷን አስከፍታ ወደ አንተ ልትመጣ የምትችል ሴት ለአንተ አትገባም። ጥሩ አደለችም። ልክ አይደለም። ይሄ ፍቅር አደለም። ወላጅን ቤተሰብን ያለማከለ ልጄ የሚጠይቀው አያት የሌለው ከሆነ ምኑን ፍቅር ሆነ? እና እንዲህ አይነት መስዋዕትነት ሊከፈልለት የሚገባ ፍቅር የለም። አይገባም ነው። መልካም ፍቃድ ከሆነ የሁለቱም ቤተሰብ የሰመረ ነገር ማግኘት ይቻላል። እኔ የተረዳሁትን ነው ምልሽ ይሄ መሬት ላይ ትክክል የሆነው ምናምን ሌላ ጉዳይ ነው እሱ። ግን እኔ ከነዚህ ህይወት የተረዳሁት ሌላ እንደዛ እየወደደችው ወርድ ነው ማግባት ማለት ሴት ልጅ ለወላጆቿ ያላትን የላቀ ክብር ያሳየችበት ይሄ ልጅ መጎዳት እንኳን አልበገራት፣ እንደዛ መሰቃየቱ ያ ቆንጆ ደንዳና መልከ መልካም ወጣት አፈር በልቶ እያየችው እንኳን አባቴ መቀየም የለበትም። የአባቴ ቁጭት አባቴ ገብቶሻል? ከስሜት ይልቅ አባቷን ያከበርላት። እንደዚህ ናቸው ደግሞ መወር ሴቶች። እና ይሄንን ድንዳኔዋን አየሁ። ስለዚህ እና ምን ታስባለህ? የዛሬ ወጣት፣ አንተስ? ለምን ከሰው ጋር ከወላጆች ጋር ለምን ትጣላለህ? በሷ ምክንያት ከራስህ ጋር ለምን ትጋጫለህ? የትም ላትደርስ ነገር እንዲህ በአግባቡ ነገራቶችን በልክ መረዳት ያስፈልጋል። ይሄ ፍቅር እኔ ወላሂ ነው ምልሽ ቀይስ ለነቢዩ ከፍሎት ቢሆን ነቢዩን ወዶ እንደዛ ሆኖ ቢሆን ኖሮ እኔ እንጃ የትኛው የጀነት ክፍል እንደሚገባ እንትን አይልም። አያስቆጭም። እኔ የባከነ ሰው ነው ምለው። ባክነዋል፣ በጣም ቀይስ ያልሆነ ቦታ ያልሆነ መስዋዕትነት የከፈለ ሰው ነው። ወንዶችም ተጠንቀቁ። ሴቶችም ሴቶችም ልክ ናችሁ። ወላጆቻችሁን ነው መስማት ያለባችሁ ለሰመረ ነገር ወንዶችም አጓጉል አክተር ለመሆን የሚደረግ ጥረት መቅረት አለበት። እንደዚህ አይነት ትንሽ እድሜ ያለን ብዬሻለው ቅድም እንደው ለዚች ስልሳና ሃምሳ ዓመት አንዲት ሴት ወደን ቆምጠጥ እኔ ቀይስ ቆምጠጥ ብሎ ቢሆን ኖሮ ብዙ ታሪክ ሊሰራ የሚችል ሰው ነበረ። ግን እንኳን አፈቀረ ብዙ ነገር ደግሞ አሳየና፣ ይሽ አላህ እንዲያደርገ ነው የሚያስተምረው። ሌላው ስብንላ ውድ ና የተከበራችሁ ተመልካቾቻችን፣ ዛሬም ከኡስታዝ ሳሌሕ ጋር በዚህ አጭር ደቂቃ አሁንም ገና ያልዳሰስ ነው የህይወታቸው ክፍል ስላለ እናንተን ብዙ ማቆየት አልፈለግንም። ዛሬም ለቀጣይ ሳምንት ደግሞ ዳግም ቀጠሮ ስተናችሁ ያልተነኩ የኡስታዝ የብርሃን ጉዞዎችን እንሻላ በቀጣይ ሳምንት ደግሞ ወደ እናንተ እናደርሳለን። ቀሪ ፕሮግራሞቻችን ይቀጥላሉ። አሁንም መልካም ቆይታ ይሆንላቸው።